ሎሚናቲዮ እንኳን ወደ ሎሚናቲዮ በሰላም መጣችሁ። መልካም ቆይታ። ህወሓት በትግራይ ኃይል አባላት ላይ የድሮን ጥቃት መፈጸሙን ገለጸ። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግሥት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገለጸ። ህወሓት ማምሻውን በወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ምረት ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው፣ ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብለዋል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን፣ ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ ተናግሯል። ቢቢሲ ጥቃቱን በተመለከተ ከኢትዮጵያ የመከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሑፍ መልእክት አስተያየት ለማግኘት ቢሞክርም ምላሽ አላገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞት ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፍ ማህበረሰቡ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ውንጀላውን አስተባብለዋል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለዩሲ ተናግረዋል። በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ ሦስት ዓመታቱን ይዟል። ከህጋዊ ፓርቲ የተሰረዘው ህወሓት አርብ ጥቅምት 28/2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜው አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጿል። የመጋሌ ወረዳ ዋና አስተዳዳሪ የሆኑ አቶ አብዱሼ በራ ኡስማን ለቢቢሲ የትግራይ ኃይሎች በሞርታር እና በዙ 23 ከባድ መሳሪያ ቶክስ መክፈታቸውን፣ የአካባቢው ነዋሪ ተደናግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢ የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓት እና የፌዴራል መንግስት አንዳቸው ሌላኛውን የፕሪቶሪያ ስምምነት በመጣስ ይከሰሳል። ሰኞ ጥቅምት 24 2018 ዓመተ ምሕረት ከአምስት ዓመት በፊት በትግራይ ውስጥ ምነበነው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኤታማዦር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲል ከሰው ነበረ። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ከበቂም በላይ ነበሩ በማለት ምክንያታቸውን ዘርዝረዋል። የትግራይ ክልል ጊዜው አስተዳደር ሐሙስ ጥቅምት 23 2018 ዓ.ም ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት በአግባቡ እንዳይፈጽም አላስቻለም ሲል ቅሬታውን አቅርቧል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት የተፈረመው ጥቅምት 23 2015 ዓ.ም ነበረ። ባለፉት ወራት በፌዴራል መንግስቱ ባለስልጣናት እና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል